ሌላ አስለመደሽን አታገኝም። ከኔ መስሎሽም ከሆነ በደንብ ይግባሱ መጠየቀንደ ነው አለ ምን መኔ ሰላም ዘና ወድና የተከበራችሁ የቻናል ቤተሰቦች፣ እንዴ ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስኪን። እንግዲ ሀይሚዬ በጣም ትልቅ አነጋጋሪ ይዛ ካች ብላለች ማለት ነው ዛሬ በጣም ያስከፋል። በነገራችን ላይ ይሄ ዘፈን ማለት እሷ ወዳ ፈቅዳ ወይም ደግሞ ደስ ብሏት የተናገረች ሊሆን ይችላል እዚህ ላይ ማለት ነው። ብዙ ሰዎች ወይም ደግሞ ብዙዎቻችን የተረዳን ይሄን ዘፈን ግን ሀይሚ ለብሩኬ እንደዘፈነች አድርገን ነው የተመለከት ነው ወይም ደግሞ የተሰማን ያለን እና በእርግጥ በዚህ ሰዓት አይደለም ይሄ ዘፈን መዘፈን የነበረባት። ማለት ጊዜ ይፈልጋል፣ ታውቃላችሁ አይደለም? ምን ያህል ለምሳሌ ዝም ብላ ነው ዘፈነችው እንዳንል፣ አንዳንድ ጊዜ ያሉበት ሁኔታ ወይም ደግሞ ከነሱ መካከል የተፈጠረ ሁኔታ፣ አይ ዝም ብላ ነው ዘፈነችው። ምን አለ? ምንም እኮ የለም። እነሱ ሰላም ናችሁ ብለን የምናልፍበት ሰዓት ላይ አይደለም የዘፈነችው ይሄ ዘፈን። አንደኛ ጥያቄ የምፈጥርበት እዚህ ጋር ነው እና ሲቀጥል ደግሞ በጣም የሚያስጠላ የሚያስጠላ ጽሁፎችን ጥቅሶችን እየለቀቀች ነው ሀይሚ ዛሬ እና ትላንትና። ነገር ግን ከዚህ ሁሉ ብሩኬ ኮመንት አልሰጣትም። እዚህ ላይ እግዚአብሔር ነው ምላሽ ሲፈልጎ ስፈልጎ በጣም ስፈልጎ ነበር እዚህ ላይ ማለት ነው። አልሰጣትም ኮመንት ምንም ነገር አልሰጣትም። አደነቁት ብሩኬን ማለት ነው። ምክንያቱ፣ ነገር ማባባስ ጥሩ አይደለም። ዝም ማለት መልካም። የምሬን ነው የምላችሁ። በቃ ነገር ተፈጠረ አይደለም። ከተፈጠረ በኋላ ደግሞ እንደዚህ መንጫጫ ምናምን አስፈላጊ አይደለም። በቃ ዝምታ ሁሉ ነገር ይገላል። ብሩኬ አድንቃለሁ እኔ ማርያምን ነው የምላችሁ። ምክንያቱ ዝምታ ነው የመረጠ ምንም ነገር ሳይሆን ዝም ምን አለ ዝም በቃ አለ አይደለ እንደ እሷ ስንት ቪዲዮ ስንት ጽሁፍ ምናምን አለቀቅ የምሬ ነው የሚላችሁ። እና ማለት እኛ የመሰለና አስተያየት ማስጣት ሶኬ ያኒ ከኛ የምንጠበቀው የምጠበቀው ነገር ነው ብለን እንለፈው። ነገር ግን ሃይሚ በዚህ ሰዓት ምን ማድረግ ነበረባት? ጸጥ በቃ ብሩኬ ለምዝም አለ ብላ ዝም ብትለው ይህ ነገሮች ሁሉ አይፈጠርም። ሌሎቹ ምን እያሉ ነው አረ በናትሽ እንቅልፍ ፈጣን እኮ ምንድን ነው ጥፋታችን እያለች ነበረ እና አንዷ ማለት ነው ኮሜንት ላይ በጣም ነው ገረመኝ አረ ተረጋጉበት እንዲህ ለምን ትሆናላችሁ ትላለች ሀይሚ ደግሞ እንዴ እንዴት ነው የምንረጋጋ ሰው እኮ የሚያረጋጋ ነገር ቢያገኝ ነው የምንረጋጋ ብሩክ ዝምታን እንደመረጠ አንችም ዝም ብቴ ይሄ ሁሉ ነገር አይፈጠርም እንግዲህ እሱም አሁን እኛ እንደምናስበው እሱም ይሄ ዘፈን ለእኔ ነው ያዘፈነች ሊሎ ይችላል፣ ምክንያቱም ይመስላላ ነገሩ እና ነገሮችን ቆም ብላ ብታስብ ሀይሚዬ እኔ በጣም ነው ደስ የሚለው። እና ቤተሰቦች ሀይሚዬን ቆም ብላ ካሰበችበት ይሄ ነገር የማይፈታ ነገር አይደለም። የምፈታ ነገር እኮ ነው፣ በቀላል በወሬ በማለት ተነጋግሮ የሚፈቱ ነገር እንደዚህ እንዲገን ያደረጉ ያሉ ምንድን ነው በቃ ህሌ የሚለው ነገር ህሌ የሚለው ነገር ግን ቤት እንደሚያፈርሳት ታውቃላችሁና፣ ቤት ያፈርሳት ህልክ ለነ ማለት ነው በህልክ ማይሆን ነገር ውስጥ ነው የሚገባ ሰው ልጅ ታውቃላችሁና፣ ሀይሚ አሁን እንደዚህ ነገሮች እየተጠቀመች ምናምን ነገሮ ነገሮች እየተናገረች ብሩኬን ህሊክ ውስጥ ያዝገባቸው ነው። ገብቷችኋል አይደለም? ለምሳሌ ይሄ ዘፈን ዛሬ ባይሆን እነሱ ሰላም በሆኑ ጊዜ ብትጠቀመው ሶኬ ችግር የለም። እሷ ግን መናገር ያለበት መጠቀም ያለበት ማረግ ያለበት ነገሮች ምንም የምታውቁ ነገር የለም። በዚህ ሰዓት ለምን እንደሆነ ባላቅም፣ በጣም በጣም ነው የሚያስጠላ። እኔ የምመርጥለት እሱ ዝም ብሎ የለም እሷም ዝም ብላ በቃ፣ ተነጋግሮ የሚፈቱ ከሆነ ኦኬ። ማይፈቱ ነገር ደግሞ ካለ መቶ ትቶ ወደ ቀድሞ ህይወታችሁ መመለሱ። አንዳንድ ጊዜ እኛም ማናቁ ነገር መመሰላችሁ ነገሮች መቶ አናቅም መጋፈጥ አለ አይደለም። በቃ አልተስማማንም። ለምሳሌ አሁን አንድ ነገር ሀይሚ ይፈልጋለች እሱ ደግሞ አይፈልግም። እሱ ስላልፈለገ ልቶ የሚባለው ነገር መኖር፣ እሷ ስለፈለገች በቃ ታድርጉ የሚለው ነገር በሁለቱ መካከል ካለ ይሄ ነገር አይፈጠረም። አንደኛ ነገር ትልቅ ውጥፋት ሆኖ የሚታየኝ ሚዲያ ላይ መውጣት አስ ነው። ይሄ ነገር ይዞ እንደዚህ በዚህ መልኩ ሚዲያ ላይ መውጣት በጣም አስፈላጊ አይደለም፣ አይደለም። ይህን ግን ደሞ አደረገችው ራሷ ነው፣ ሀይሚ ራሷ ነው ጥፋተኛው። ተስፋናት ጥፋቴን አምኛለሁና ይቅርታ ብያለሁ የምትለው ሰምታችኋል ብዬ ያስባለሁ። አንድ ሰው ጥፋተኛ ሲሆን ማለት ነው የሚያደርጎን አቅም የሚያስበውን አቅም የሚያደርጎን አቅም ምክንያቱ ጥፋቱ ስለሆነ ማለት ነው። ሀይሚም አሁን አንድ ነገር ችክ ማለት ትችልበታለች ታውቃላችሁና ማለት አንድ ነገር ቶሎ ብላ መለስ የሚባለው ነገር በጸባይ ውስጥ አይገኝም የሀይሚ ማለት ነው ማለት ግትር የምትሎ ነገር አለ፣ ነገሮች ላይ ግትር ስላቸው፣ በቃ አለ አንድ ነገር ካለችው ካልሆነ የምትሎ ነገር በጣም ነው ትንሽ የሚከብደው እና እሱ ደግሞ እንግዲህ ህሊፈኛ ነኝ፣ አንቺ ተመለሺ፣ አንቺ እንደዚሁ እየተባባሉ ከሚያደርጉ ነገሮችን ቆም ብሎ አስበው ብፈቶ እንደ መልካምነት ነው የሚወስደው ማርያምን ነው ምላቸው እና በጣም ነው የሚደብሩ። ግን እንደዚህ ማረጋችሁ እግዚአብሔር አምላክ ደግሞ ነገሮቹን ፈቶ ምናምን በስርዓትና በፍቅር እንደሚመለሱ በአለም ሁሉ ተስፋ ነኝና እናንተ ባለ ኮመንቶቻችሁ ደግሞ ታረጋጉ ነው የምላችሁ። እኔ ታረጋጉ፣ እንቅልፋችሁም አታጡ ተረጋጉ።